ስለ ጽድቅ ስናስብ ብዙን ጊዜ ሰዎች በጸሎታቸው ብዛት የሚጸድቁ ይመስለናል። ወይም ረጅሙን ሕይወታቸውን ወይም የህይወት ዘመናቸውን በጸሎት የሚያሳልፉ ሰዎች፣ እነዚያ ሰዎች ከጸሎታቸው ብዛት የተነሳ የሚጸድቁ ወይም የኃጢያት ስርየትን የሚያገኙ ይመስለናል። እነሱ የሚጸልዩ ጸሎት ከራሳቸው ባለፈ ለሌሎቹ በሚያደርጉት ጸሎት ሰዎች ንሳን ማግኘት የሚችሉ ወይም ደግሞ የኃጢያት መንጻትን የሚያገኙ ይመስለናል። በአጠቃላይ በጸሎት ብዛት ኃጢአት የሚሰራይ ይመስለናል። ይህ ግን ትክክል አይደለም፣ መጽሐፍ ቅዱሳዊም አይደለም። በብዙዎቻችን ሀሳብ ግን ጸሎት ኃጢአትን የሚያስተሰርይ ይመስለናል። ይህ ደግሞ ልክ አይደለም፣ ምንም አይነት መጽሐፍ ቅዱሳዊ መሰረት የለውም። በብሉይ ኪዳን ሆነ በአዲስ ኪዳን ያለደም ስርየት የለም። አስቀድሞ ሙሴ ህግን በሲና ተራራ ከመቀበሉ በፊት ሰዎች ለኃጢአታቸው መስዋዕትን ያቀርቡ ነበር። ይህም የኃጢአትና የበደል ማስተሰሪያ ይሆን ዘንድ የእንስሳት ደምን ያፈሱ ነበረ። ከዚያም በኋላ ደግሞ ሙሴ በሲና ተራራ ላይ አዲስን ህግ፣ ስርዓት ከተቀበለ በኋላ ደግሞ በካህን አማካኝነት እንዲሁ የእንስሳ ደም ይፈስ ነበረ፣ ለህዝቡ የኃጢአት ማስተሰሪያ ይሆን ዘንድ የተለያዩ ሰዎችም የተለያዩ እንስሳቶችን ወደ ካህን ይዘው ይመጡ ነበረ። በዚያም ስርዓት አማካኝነት የኃጢያት ስርየትን ይቀበሉ ነበር። አሁንም ባለንበት በአዲስ ኪዳን ህግም ይህ ስርዓት እንዳልተለወጠ መመልከት እንችላለን። ሰው የሚጸድቀው የሚድነው በኢየሱስ ክርስቶስ ስም በማመን እንደሆነ መጽሐፍ ይናገራል። ሐዋርያ ስራ ምዕራፍ 10 ቁጥር 43 ላይ በስሙ የሚያምኑ በክርስቶስ ኢየሱስ ስም የሚያምኑ የኃጢያት ስርየትን ወይም የበደል ስርየትን እንደሚቀበሉ ነቢያት ሁሉ እንደመሰከሩለት ይናገራል። ስለዚህ መጽሐፍ ቅዱስ በልዩ ልዩ ቦታ ላይ ነቢያቶች በክርስቶስ ኢየሱስ ስም በማመን ለህዝብ ሁሉ መዳን የኃጢአት ስርየት እንደሚሆን አስቀድሞ ተንብየዋል፣ ተናግረዋል። ስለዚህ ይህ ደግሞ የሚሆነው በክርስቶስ ኢየሱስ ደም አማካኝነት ነው። ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም አማካኝነት በክርስቶስ ኢየሱስ በማመን ይህ መስዋዕት የሆነው ንጹህ ደም እኛን ወደ ስርየት ያመጣናል። እንዲሁም ወደ ዘላለም ወራሽነት፣ ወደ አዲስ ህይወት ተካፋይነት ያመጣናል በክርስቶስ ኢየሱስ በማመን። ስለዚህ በብሉይ ኪዳንም ሆነ በአዲስ ኪዳን የትኛውም ሰው የትኛውም ጻድቅ በጸሎት ብዛት ጽድቅን ወይም የኃጢያት ስርየትን ማስገኘት አልቻለም፣ ማምጣትም አልቻለም። ለኃጢያት ስርየት የግዴታ ደም መፍሰስ፣ ንጹህ ደም መፍሰስ ይገባው ነበረ። በዚህም ነው በአዲስ ኪዳን ራሱ ኢየሱስ ክርስቶስ ደሙን ያፈሰሰልን ምንም አይነት በደል ኃጢያት የሌለበት ንጹህ ደምን ስለ ኃጢአተኞች ያፈሰሰው በዚያ አማካኝነት ደግሞ የኃጢያት ስርየትን እኛ ተቀብለናል። ስለዚህ በጸሎት የሚሰረይ ኃጢያት የለም፣ በክርስቶስ ኢየሱስ በማመን ነው እንጂ። ጸሎት ከእግዚአብሔር ጋር የምንገናኝበት መንፈሳዊ ህይወታችን ከፍ እያለ እንዲሄድ ልዩ ልዩ የጸጋ ስጦታዎችን እንድንቀበል ለሌሎችም ለማካፈል ከእግዚአብሔር ጋር ኮኔክሽን መፍጠሪያ ከመንፈሳዊ ዓለም ጋር ኮኔክሽን የምንፈጥርበት አንዱ መሳሪያችን ነው ጸሎት። ጸሎት በወዳኛው የህይወት ስርዓት የሚቀጥል ነገር እንደሆነ መጽሐፍ ቅዱስ አያሳይም። መዳን በእምነት ነው፣ በክርስቶስ ኢየሱስ በማመን ብቻ። ያኔ ጻድቅ ሆነናል፣ ወይም ጻድቅ ተብለን እንጠራለን። ብዙ ሰዎች ግን አላስፈላጊ ዋጋን ይከፍላሉ። የተከፈለን ዋጋ ለመክፈል እንደመሞከር ነው። በምድር ላይ መከራ ልንቀበል የተነገረን ስለ ወንጌል ነው። ለስጋ አመቺ ባልሆኑ ቦታዎች እጅግ አስቸጋሪ በመሆኑ ለኑሮ አመቺ በማይሆኑ ቦታዎች ላይ መኖር ካለብን፣ በዚያ ቦታ ላይ መቆየት ካለብንም እንድንቆይ የታዘዝነው ስለ ወንጌል ነው። ወንጌልን ማድረስ ካለብን ከወንጌል አንጻር ይህ ወንጌል በዓለም ሁሉ መሰበክ ስላለበት ምቹ ባልሆኑ ስፍራዎችና ቦታዎች ሁሉ እየተዟዟርን ወይም እየኖረን ወንጌልን ልናደርስ ልንናገር ያስፈልጋል፣ እንጂ የምንጨምረው አዲስ ጸድቅ የለም። ምቹ ባልሆኑ አስቸጋሪ በሆኑ ስፍራዎች ላይ ራስን ከኖርማል ህይወት ለይቶ በዛ ስፍራ ላይ ማቆየት፣ ይህ ምንም አይነት በጸድቃችን ላይ የሚጨምረው ወይም የሚያመጣው ምንም አንዳች ነገር የለም። እንዲሁ ከንቱ ድካምና ልፋት ልፋት ካልሆነ በቀር ወይም ደግሞ የተከፈለን ዋጋ ለመክፈል ከመሞከር በቀር ምንም የሚያመጣው ለውጥ የለም። ምክንያቱም ጽድቅና መዳን በክርስቶስ ኢየሱስ በማምን ነው። ማንኛውንም አይነት ዋጋ እንኳን መክፈል ቢያስፈልግ ስለ ወንጌል ሊሆን ይገባል። ስለ ወንጌል ማለት ደግሞ ወንጌልን እዛ ስፍራ ላይ ከመናገር፣ ወንጌልን ከማስተማር፣ ወንጌልን ከማስፋፋት አንጻር ብቻ እንጂ ብዙ ዋጋን መክፈል ይህ መጽሐፍ ቅዱሳዊም አይደለም። እንዲሁ ከንቱ ድካም ነው። ይህን ነው የሚያሳየው። ሐዋርያቶች የሚያደረጉት በየገቡበት በየዞሩበት ቦታ ሁሉ ወንጌልን ይዘው ይገባሉ። በዚያ ያስተምራሉ። ብዙዎችን በክርስቶስ ኢየሱስ እንዲያምኑ እየነገሩ እያጠመቁ ደቀ መዝሙር ያደርጉ ነበር። ይህን ስራ ነበር ይሰሩ የነበሩት። መንፈስ ቅዱስም ካልመራቸው በቀር ሁሉም ቦታም አሄዱ። መንፈስ እንደመራቸውና እንደነገራቸው ነው። ብዙ ጊዜ ሐዋርያው ጳውሎስም ወደ እስያ ሊሄድ በሞከረ ጊዜ መንፈስ ቅዱስ እንዳይሄድ አዞታል። ወደ ኢየሩሳሌም ሊመለስ በሞከረ ጊዜ እንዳይመለስ ተናግሮታል። ስለዚህ በሌሎች ስፍራዎች ለመቆየት ተገዶ ነበር። በመጨረሻ ደግሞ ወደ ኢየሩሳሌም እንዲሄድ ታዞ ደግሞ ወደዛም ሲሄድ አይተናል። ስለዚህ ወንጌልን እንኳን ስንናገር ወንጌልን ይዘን ስንንቀሳቀስ በመንፈስ አማካኝነት በመንፈስ እየተመራን ካልሆነ እንኳን እንዲሁ ሁሉም ቦታ ላይ መነገር ሁሉም ቦታ ላይ መሰበክ አለበት ብቻ ብለን ያለ መንፈስ ፈቃድ ሄደን ወንጌልን መስራትና ወንጌልን ማድረግ ትክክል አይደለም። ሐዋርያቶቹን የምንመለከተው መለከተው ሁሌም የመንፈስ ድምጽን ይሰማሉ። መንፈስ ወደ መራቸው ከተማ ነው የሚሄዱት። አስቀድሞ ድምጽ ይሰማሉ፣ ከዛ ወደ ከተማው ይገባሉ። በዚያም ያን ከተማ መቆጣጠር ይችሉ ነበረ። እንጂ እንዲሁ ስለወደዱና ስለፈለጉ ብቻ በዛ ስፍራ ላይ ወንጌልን ይዞ መግባት መጽሐፍ ቅዱሳዊ አለመሆኑን ሆኑን ከሐዋርያቶቹ መመልከት እንችላለን። ስለዚህ ወንጌልንም ስንናገር ለወንጌል ዋጋም ስንከፍል እንደ መንፈስ አመልካችነት ወይም መንፈስ ቅዱስ እንደ ተናገረንና እንዳዘዘን የመንፈስ ቅዱስ ፍቃድ እንደሆነ በመንፈሳችን እያመሳከረን መሆን ይኖርበታል። እንዲሁ ብቻ ይህ ቅዱስ ወንጌል በዓለም ሁሉ መነገር እንዳለበት ስለምናውቅና ስለተረዳን ብቻ ወንጌልን ለመስራት መንቀሳቀስና እንዲሁ መውጣት መግባት አይኖርብንም። በማናቸውም ሁኔታ የምናደርገው ነገር ሁሉ ከመንፈስ ቅዱስ ጋር እያመሳከርን ልናደርገው ይገባል ስለዚህ ዋጋ መክፈል ካስፈለገ ስለ ወንጌል ብቻ ሊሆን ይገባል ከዛው ውጭ የሚደረግ ነገር ሁሉ ከንቱ ልፋትና ከንቱ ድካም ነው መዳን በኢየሱስ ክርስቶስ ማመን ብቻ ነቢያቱ ማስቀድሞ ስለ ክርስቶስ የተናገሩት ይህንን ነው ኢየሱስ ክርስቶስም ይህንኑ ነው ኮንፊርም ያደርገው እኔ የህይወት እንጀራ ነኝ አለ ስፍራ ላዘጋጅላችሁ ዘንድ እሄዳለሁ አለ። እኔ በምኖርበት እናንተ እንድትኖሩ ደግሞ በዚያ ስፍራ ላዘጋጅላችሁ እሄዳለሁ አለ። ኪዳን ገብቶልናል። እዛ እንደሚጠብቀን የዘላለም ሕይወትን እንደሚሰጠን እንደሚያወርሰን፣ የርስት ተካፋይ መሆናችንን በርሱ ደግሞ መወደዳችንን ክርስቶስ ኢየሱስ ኮንፊርም አድርጎልናል። ስለዚህ በሱ ባመንን ጊዜ በመንፈስ እንደምንጠመቅ፣ በእሳት እንደምንጠመቅ ተናግሮናል። መንፈስ ቅዱስን እንቀበላለን ማለት ነው። ያ መንፈስ ቅዱስ ደግሞ አዲስን ህይወት ይሰጠናል። ዕለት ዕለት ደግሞ ያስተምረናል፣ ይመረናል። መደረግና መሆን ያለበትን ነገር ያሳየናል። ምድር ላይ በምንኖረው እያንዳንዱ እንቅስቃሴና ህይወት እየመራ እያስተማረ ወደዚያኛው ዓለም ደግሞ የሚያሻግረን መንፈስ ቅዱስ ነው። ስለዚህ ጽድቅ የሚገኘው በአንድና በአንድ መንገድ ብቻ ነው። እርሱም በኢየሱስ ክርስቶስ በማመን በፈሰሰው ደሙ ደግሞ የኃጢያት ስርየት እንደሆነ በመቀበል በዚያ የኃጢያት ስርየትን እናገኛለን። በዚያ ማካኝነት ወደ ጽድቅ ህይወት እንገባለን፣ ጻድቅ ተብለን እንጠራለን። መዳን በእምነት ነው።